ያሬድ ሁሉንም ነገር አወቀ። ያን ጊዜ ምንም እንዳላደረገች እና ነገር ግን አንተ እንደዛ ስትጠይቃት አውቃ ነው እንጂ የዋሸችህ። በፍጹም ከእሱ ጋር ምንም አይነት ግንኙነት የላትም። አብረውም አላደሩም። እራት በሉ፣ በቃ ሙዚቃውን ሰራላት። እራት በሉ፣ ከዛ ትንሽ ቁጭ አሉ፣ ተዝናንተው ሄዱ ብላ በገዛጇ ሃና ሀና ተናገረች ታይቀለሽ አሁንማ፣ ጭራሽ እኮ እጥላቴ ቤት ሆነች ማለት። አልገባኝም፣ ምንድነው የምትለው? እንዴ ሶሲ ፍቅረኛ ቤት ተከራየቻ፣ ብላ ብላ። ይቺ ዜማ የምትባለዋ ልጅ ልታሳብደኝ ነው። እናት ዳሱን አይደል እንደምትፈልገው። አልገባኝም። ቆይ አንተ ከህይወቷ ውጣ እንጂ፣ የትስ ትከራይ፣ የትስ ትከራይ፣ አንተ ምን አገባህ? ቆይ ምን አገባ የትስ ብትከራይ እያለች ሀና መናገር ጀመረች። መቼም የሀና ክፋትና ተንኮል አይጣል እኮ ነው። ፍቅር ፍቅር እንግዲህ ተደብድቦ ተፈንክቶ መጣ። ከዛ ያሬዶ ከቤት ሲገባ ከውጭ ሲገባ፣ እንዴ ዝም አልከኝ እኮ በማለት አወራ። ከዛ አንተ ምን አለብህ አንተ ምን ትሆናለህ እንዴ? ቆያ ይህኛ አይደል እንደዚህ ተፈንክቼ። ከዛ ሲያየው ተፈንክቷል እንዴ በጣም ይቅርታ። ቆይ፣ ምን ሆነ ነው የተፈነከትከው? ምን ነው ምን ነው ብሎ ሲለው እንዴ፣ አሁን ነው እንደ ይሄን አሁን፣ በእናትህ ይችኮ ያሬድ፣ ዜማ የምትባል ልጅ ልታሳብደኝ ነው ወይን ነው ያሬድ ወይ ያሬድ አለ። ከዛ እንዴ፣ ቆይ ደግሞ መሆንክ፣ ዛሬ ሐና ሁሉን ነገር ነገረችኝ ማለት? እባክህ ይች ሐናን አታሳብዴኝ ይችን ልጅ አትስማ። ነገርኩ እኮ ያኔ ዜማና ልጁ ምንም ነገር እንዳላደረጉ ደረስኩበት ነው የምልህ ምን አንተ ግን ምን ሆነ ነው እኔማ ያሬድ የት ነው ብለው ሲጠይቁኝ ዝም አልኳቸው እና ሌላ ምን አሉ አለ በድንጋጤ እኔ አላቅም ብቻ ግን ስለ ብዙ ነገር ስለሶሲ ሶሲ ስለ ሀና ስለ ሁሉም ነገር ሲጠይቁኝ እኔም ደግሞ አላቅም ስላቸው ለስድስት ደብድበውኝ ሄዱ እ በቃ አይዞህ አላስተረፉሁም በማለት ዜማ መለሰለት እና ሶሲ አውልክ። አሁን ከዚህ በኋላ ሶሲ አብረን መኖር ትጀምራለች። ምን? አዎ ምን ችግር አለ? ትሰማኛለህ? እኔ ያቺ ለፍላፊ ልጅ ጋር መኖር አልፈልግም። እንዴ አንተ በቃ እንደው ኖ፣ እኔ ጋ ነው የምትኖረው። አንተ ጋ ትኖር? ነገርኩ እኮ ምንም እንኳ ቢሆን ምንም ሆነ ምንም እኔ ጋ፣ ከዚህ በኋላ እኔ ከአንተ ጋ ነው የምቀመጠው። እስከምድን ድረስ እዚህ ነው የምቀመጠው፣ ከዚህ የትም አልሄድም ብሎ ፍቅር አስጨነቀው ያሬድን። እሺ ይሁን ሄዶ ያሬድ ሄደና፣ ልሀና እኔ ምልሽ ዛሬ እኮ ፍቅር እንደበደቡት ምን? እኔ ተው ብዬው ነበር ተው ብዬው ነበር፣ ነገር ግን አልሰማለም። ምን? አዎ እንዴ፣ አልገባኝም። እሱ እኮ ለስድስት ደበደቡኝ እያለ ነበር የመጣው። ይሆናላ ተውቲሉት አይሰማ እያለች መደባበቅ ጀመረች። በሌላ በኩል

እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለቻናል አዲስ የሆናችሁ ሰብስክራይ ሰብስክራይብ በማድረግ ቤተሰብ የሆኑ ነበር ብስብጭ ደግሞ ስለምትከታተሉኝ ከልብ አርጌ አመሰግናለሁ። እጅጉን አመሰግናለሁ። እስከ መጨረሻው መጨረሻው ቪዲዮውን አይታችሁ ሀሳብና አስተያየታችሁን ደግሞ ኮሜንት ላይ ቁጭ ቁጭ አድርጉልኝ ማለት ነው። እንግዲህ የፍቅር ዜማ እንደቀጠለ ይገኛል። ታና ሄኖክ ከዚህ በኋላ አብረሽን መኖር ትችያለሽ እና እዛ እንደውም ቤቱን መከራየት አይጠበቅብሽም፣ እኛ ጋር ኑሪ ብለው ስሏት፣ ምን እንዴ፣ እንዴት ዛሬ አውቃችሁኝ አሁን ባሁኑ እኔ ጋር ኖሪ ትሉኛላችሁ? አረ በፍጹም እንደህማ አይሆንም ብላ ስትል፣ ለምን አይሆንም? አንቺ በጣም ጥሩና መልካም ልጅ ነሽ፣ ምን ችግር የለውም አንቺን በደንብ አውቀንሻል። ስለዚህ ቤተሰቦቻችን ትተውልን የሄዱት ቤት በጣም ትልቅና በጣም ሰፊ ነው እና አብረሽን ኑሪ እህታችን ሆኔ ምን ችግር አለው እንዴ ብላ ማርታም ለመነቻት። ከዛ ደግሞ እሱም ደግሞ ሄኔ ደግሞ ችግር የለውም አሁ አብረሽን ኑሪ በቃ አሁን ሶስት ሆን ተባዛን እንደውም ደስ ይላል እያለ መናገር ጀመረ። እሷም ደግሞ እሺ እኔ እናንተ ከፈለጋችሁና እናንተ ከወደዳችሁኝ አብሬ መኖር እችላለሁኝ፣ ብላ አብረው መኖር ጀመሩ። ከዛም በኋላ እስኪ በቃ ወክ እናድርግ ብለው ወክ ወጡና፣ በወጡበት ደግሞ መቼም ይቺ እውነት ለመናገር እቺ ሶስት የምትባል አቃጣሪ ነች። እኔ ምልህ ቆይ ግን አንተ ለምንድን ነው የተለያየኸው ብላ ስጠይቀው ጠይቀው አያንቺ ምን ላድርግ ብለሽ ነው በፍጹም አይገባትም። ታውቂያለህ እኛ ራሱ የምንወዳቸው ግን ለምንድን ነው እንደኛ የማይወዱን ብላ ጠየቀችው። አንዳንዴ እንደዚህ ነው ምን ታደርጊዋለሽ እንግዲህ። አንቺስ እንዴት ተለያየሽ? ለምን ተለያያችሁ? ብሎ ሲመልስላት ቅናት አያምነኝም ግን እኮ የሚቀናው ስለሚወድ ሊሆን ይችላል ብሎ መለሰላት። አይ ቅናትን ቢሉት በልክ ነው እንጂ እንደዚህ አይነት ቅናት ምን ያደርጋል ብለህ ነው? ምክንያቱም እምነት የሌለው ቅናት በጣም ያስጠላል። ስለዚህ መታመን አንዳንዴ በጣም ደስ ይላል እና ዝሮ ዝሮ ተው፣ በቃ በዛ የተነሳ ነው እያለች ታውቂያለች፣ አንቺን የመሰለች ልጅ ቀረችበት እንጂ አንቺ አልቀረብሽም፣ እያለ አይናይኗን ማየት ጀመረ። እሱም እንሷም ደግሞ ታውቃለህ አንተም በጣም ጨዋና መልካም ልጅ ነህ፣ አንተ ራሱ ቀረህባት እያለች ማውራት ጀመረች። አቤት አስተያየታቸው እኔ ምለው ግን በቃ አንቺም ያሬድን ከውስጥ ሻውጪና አንተም ደግሞ ሶሲን ከውስጥ ሀውጣትና አብራችሁ እናንተ ኑሩ። የእውነት ትጣመራላችሁ ደስ ይላል። እርጋታህ በቃ ሁለ ነገርህ እውነት በጣም ደስ ይላል ማለት ነው። እና ቢጣመሩልን ደስ ይላል። አረ፣ እርጋታው ራሱ የእውነት በጣም ነው ደስ የሚለው። ሶሲ ሶሲ እንግዲህ ጭራሽ ደወለች እና ያሬድ ጋ። እኔ ምልክ ያሬድ፣ የት ነህ? የት ሆናለሁ? ቤት ነዋ ተያያዙኩ፣ ማለት አንተ ደግሞ እንግዲህ ሄኖክና ያንተው ዜማ ነቻ። ምን አው፣ አረ እጇን ነካት፣ አረ አቀፋት፣ አረ ሊሳሳሙ ነው እያለች ግራ ማጋባት ጀመረች። ከዛ ምን ታርግ እኔ ሁሉንም ነገር ተውኩላት አይደል፣ እንደፈለገች ትሆንበት ብላ ብሎ ለመለሰላት። አረ እባክህ አሁን የት ነህ ብላ ስትለው አሁንማ በቃ ልምጣ እንዴ ብቻ አሁንም ይዟታል እንዴ ብሎ ጠየቃት። አዎ ይዟታል ነው የምብልህ ምብላ ስትለው እሽ መጣሁኝ ብሎ ያሬድን እየከነፈ መጣ። ከዛ አኳኋናቸውን ሲያቸው ዜማም በደንብ እያየችው ነው። ከዛ እሱም ደግሞ በደንብ እያያት ነው። ወይኔ ይሄ ልክስክስ ቆይ እወድሻለሁ የሚለው አንቺን እያታለለች ነው ማለት ነው? እኔንስ ደግሞ እወድሃለሁ የምትለኝ እንዴ? አንተማ ስላላመንካት ነው። ግን አይገርምህም? የኔው እያለች ለሄኔ ለያሬዶ መናገር ጀመረች። ሀና ሀና እንግዲህ ሁለ ሶስቴ እያሰበች ትገኛለች። ይሄን ሽጉጥ ይዤው ልሂድ ይዤዋ ልሂድ። ወንድነቱን ማሳየት አለባት ዜማ የምትባለው ከምድረ ገጽ መጥፋት አለባት እያለች ከራሷ ጋር እየተጣላች ሽጉጡን ይዘው በቦርሳዋ ሄደች። በጣም ነው የሚያሳዝነው። እንዴ ኧረ ተይ ተይ ተይ ሀና ተይ። እንደያንችስ ከነገሩ ክፋትሽ ከክፋትሽ ሁለ ነገርሽ ነው የሚያናድደው። እንደው እውነት ጢስ ነው የሚለው። ማርቲና ዜማ ስለ ሙዚቃ እያወሩ ነበር። እና ታዲያ ለምንድን ነው ሙዚቃ የማታወጪው? እንዴ ኧረ እኔ ገና ነኝ እኮ በጣም ብዙ ይቀረኛል። ታውቂያለሽ የሀገራችን ሰዎች ሙዚቃ አንዱን አዳምጠን ሳንጨርሰው ሌላው ይተካል እና አንድ አልበም ወይም አንድ ነጠሪያ ዜማ ያወጣና እኔ ሙዚቀኛ ነኝ ሲል በጣም ነው የምናደደው አለች። እንዴ እኔ እንኳ ሙዚቀኛ አይደለሁም፣ በጣም ገና ነኝ፣ በጣም ብዙ ይቀረኛል ብላ ስትል ማርቴ አደነቀቻት። ታውቂያለሽ ነግቢ፣ በቃ አንቺ በጣም ጀግና ነሽ፣ በራስሽ የምትተማመኝ እና ደግሞ የማትፈኮሽ የማትጎሪ፣ እና ትልቅ ደረጃ ላይ ትደርሻለሽ አለቻት። እውነት አዎ፣ በቃ ብቻ እንደዛ አይነት ልጅ ነሽ እና በጣም በሽ። ታውቂያለሽ እኔኮ እኔ ኮ እዛ ሱቅጄ ማስታወቂያ ነው ሁሉ የምሰማው ማስታወቂያ ነው የምሰማው እናም እናም አንዱን ሳይወጣ አንዱ አንዱ ሳይወጣ ከዛሬ ሶስት አራት አመት በኋላ እኮ ገና ስምንት መቶ ላይክ ወይም ደግሞ ቪው ነ ያለው እና ድጋሚ ስልቅ በጣም ይገርሙኛል። ብቻ ግን እያለች እና አንቺ የማናር ናቂ ነች፣ እኔማ የቴዲ አፍሮ ነኝ። አንቺስ? እኔም የቴዲ አፍሮ ነኝ ብላ ዜማም ማርታም ተግባቡ። የእውነት የዜማና የማርታ መቀራረብ እጅግ ደስ የሚል ተግባቦት ነው። እሺ ይሄኔ ግን ምንድን ነው ስራ ብላ ስጠይቀው ኳስ ተጫዋች ነበር። ምን አው ግን ብታይ ምን ዋጋ አለው? አንድ ቀን መጣና እኔ ከዚህ በኋላ አልፈልግም አለ። ለምንድን? ምክንያቱም ኢትዮጵያ ላይ እንግዲህ ያው ኳስ ተጫዋች ብዙም እንጀራ የለው አያበላም ስለተባለ ገንዘብ የሌለውን ስራ መስራት አይፈልግም ብላ ማርታ መሳቅ ጀመረች። ምን እሷን ከዛ ሄደች። እንደውም አንድ ቀን ከበር ስር ነው እየሮጠ እኔ እግሬን ተሰብር ያለሁኝ እኔ ከዚህ በኋላ እግሬን ተሰብር ያለሁኝ አልሄድም ብሎ በዛው ቀረ። ቤተሰብም ደግሞ እኛ ተጨንቀን የእውነት መስሎን ውይ እያልን ማስታመም ጀመርን። ለካ ደግሞ ውሸታም ነበረ። ዞሮ ዞሮ ግን ቴማቴም የኳስ ጡረተኛ ነው ብልሽ ይቀለኛል እያለች እህትና እንዲሁም ዜማ ተሳሳቁበት። በቃ ወክ እናርግ ብለው ወክ እያደረጉ ሲሄዱ እንዴት አባታቸው ደስ እንደሚሉ አስተያየታቸው፣ እውነት ግን መዋደድማ አለባቸው ብዬ አምናለሁ ማለት ነው ዜማና እንዲሁም ደግሞ ሄኒ ማለት ነው። አስተያየታቸውን ሳያቸው እንደው ደስ ይላል። እናንተስ ምን ታስባላችሁ? ቢጣመሩ ደስ አይሉም ወይ? የእውነት ቢጣመሩ በጣም በጣም ደስ ይላሉ ማለት ነው። ሄኒና ሄኒና እንዲሁም ደግሞ ዜማ ለማርትዬ ደግሞ አዲስ አፍቃሪ መምጣት አለበት። የእውነት ወይኔ እርጋታዋ እንድትደስ የሚለው ሀና አረ ይበቃል። እና ያሬድ ደግሞ የሀናን ተንኮል በቃ ቶሎ በጊዜ ማወቅ አለብህ ምክንያቱም የዚህ ሁሉ ሴራ ጠንሳሽ ሃና እንደሆነች እንጂ ከዚህ በኋላ አቀናባሪው ራሱ በፍጹም አይመጣም ሂዷል እና ማን እንደሚያቀናብርላት አላቅም እያለች ስትል ነበረ። ይህ ማለት ሃና አለችበት ማለት ነው ነገሩ ላይ። ስለዚህ ያሬድ እንደ መጃጃልህን ተውና በደንብ ብታጣናት እና ብትፈትናት እየተሻለ ነው ባይነኝ እኔ ማለት ነው። ምክንያቱም ዜማ አንተ ላይ ምንም ነገር ያደረገችብህ ነገር የለም። ግን አንተ በቅናትና በሰው ወሬ የተነሳስተህ እንደዚህ አደረክ። ውድ የቻናል ቤተሰቦች